እና አዲስ አካውንት ከፍቶ እኔ ራሴ ቪዲዮ መቶ ምናምን ነገር ተባበረኝ ምናምን ብሎ አንድ ሁለት ቪዲዮ ምናምን ሰራውለት። ዝም ብዬ ፍሪ ማለት ነው እንዲያሳድግም ወላ ሲሰግበኝ ነበር የሰግበን እዚህ ልል ለሱ ትሰራለ ምስኪን ማለት አወደቀ። በቃ ምንታደገለ ምስኪን ነው ሰው አይወጣም።

እኛ ስንት ነገር ሲለህ ነበረ። እኛ ልጆቻችንን እየቀበለው ማለት ነው ሲሳድም ትዝ አይልም አንተ? አዎ ቪዲዮዎችን እያቀናበረ እንትን ይላል እና ቪዲዮዎችን ምናምን ከዛም ከዛም ከዛም እያቀናበረ እና እና ተረሳ በቃ ልጆቹ የተቀበሩት የሞቱት ገባን አንደኛ፣ ልጅ አንደኛ ደረጃ። እሱ ለምን አሁን እኮ እንደዚህ ያደረገ ሳይ አይባልም። ለምን አንደኛ፣ የትግራይ ልጅ ነው። ሁሉ ነገር ተመቻችቶ ወደዛ ወደዛ። እኔ ከዘሩ ችግር የለብኝም አያገባኝም። እኛ በዛ ሰዓት ልጆ እረፍ፣ እረፍ፣ እረፍ። የትግራይ ልጅ ነው ለምን ገደል አይገባም ማለት አንደኛ። ተቋማት ምን አገባለን? በቃ ራሱ ዘመዶቹ ይስሩለት። እኔ የሚያሳድደኝ እኔ ከዚህ ከበሰበስ አንድ የተላ ዚህ ቤት አምጥቼ ያ ከሱ ጋር ስጠላ ገብቶ ሲሰድበኝ ነበር። ገብቶ ገብቶ እቺ እቺ እራስ አሁን ከስድስት ወር በፊት የበፊት እሺ፣ አለፈ በቃ አለፈ፣ አይደለ ቂም ይዞ ማሜ፣ ቂም ይዞ ምንም ሳላረገው ቂም ይዞ ከዚህ ከአሁን ከቆም፣ እግዚአብሔር እግዚአብሔር ታላቅ ነው። ሁሉንም እያሳየኝ ነው። አሁን የሚቀረው የጃፒ ብቻ ነው። ይሄኛው ሐኪም ቤት ገባ፣ ይሄኛው ዲፖርት ተደረገ። ማን ይቀራል አሁን? ጃፒ የሚባለው ደግሞ አብዶ ነው ማለት አብደን። እኔ እግዚአብሔር የሚባለው አምላክ አለ እመቤት፣ ይማረል ጃፒ የምትሉት ይሄን ያልኩ ነው በህይወቴ ተጨንቄ። ያለ እሱ እኮ የእጅ አሻራ የለው ወጣ አደለም፣ እንዲና ድንጋይ ትላሱ። ራሱ የእጅ አሻራ የለውም እኮ እሱ ጃፒ ሰውዬው ይሄ በደህና ጊዜ ማለት ነው፣ እጁን አግብቶ የሚኖር ምስኪን ሰው ጃፒኮ ወዶ አይደለም። በቃ ምንም ላይፍ የሚያውቀው ህይወት የለም፣ የሚያውቀው ላይፍ የለም። ሲጀመር በቺክስም ቻፕ ብሎ መጣ። ምንም ነገር እኔ በህይወቴ የእሱ ንግግር ወይ ደግሞ እሱ ይሳደባል ሲሉት የሆነ ምን እኔ ምኑም የሆነ እንኳን የሆነ የሚያናድር ነገር የለውም ልጁ። ለምን እንደምትጨነቁለት እኔ እንጃ ወላሂ።

እኔ የምልሽ ከዚህ ጋር ተጣልታ አለ ጂጂ። ጭራሽ እንዲህ አይነት ሰው እኮ አይደለም። እኔ በጣም እየገረምሽኝ ነው እኮ ያለኝ። ወላሂ ገስት ላይ ጭራሽ፣ ገስት ላይ ገብቶ እንደዚህ

ከምድር ላይ ደግሞ ወደ ሰማይ ይውሰድ። አሚን። አየ አፍህን በሰው በሰው በሰው ላይ ያደረከው አሚን። ጌታ ሆይ አሚን። እግዚአብሔር በዚች በስድስት ጋይስ እግዚአብሔር ይመስገን በሉ። እኔን የሰደበኝ አንዱ ቆስሎ ያ ቆማጣ ሆኖ ሆስፒታል ገባ። እኔ ደግሞ ዲፖርት ተደረገ። እንደው እርግጥ ይሄ ልጅ

እንዲ ፈን በቃ ቢዝነስ ሊሰራ እንጂ የቢዝነስ እንጂ እኔ አዳም ደግሞ አንተ ታግዝልኛለ ምናም ቢያደር ሲጀመር፣ እናንተ ታስበላላችሁ። እናንተ ማለት ነው ኦሮሞ ሲባል ዛሬ የገደለህን ነገር ጓደኛ ሆና እኔ ያቺ ሴት አይደለሁ። በልጅነት የተናገረችኝ ሴትዮ አሳድጄ ነገርኩ፣ አሳድጄ አሜሪካን ድረስ አሳድጄ። አሁን አምኑት ጂጂ አምኑት ጋላ ያ ሰማሽም፣ ቴሌፎንሽን በሙሉ አገኛለሁ። እኔ እናንቺ እንገናኝ፣ ቤተሰቦችን እራሱ እንደዛ እንዳሰቃየሽ፣ ሰድበሽ አያቴን ስትወጣ ስትገባ እናትና አባትሽ ሲሰድቧት የነበረ እኔ እናንቺ ብቻ እንገናኝ ያልኳት። አረሳልህም እኔ አረሳልህም፣ እቀብረሃለሁ። ቅብር ነው ማድረግ፣ እቀብረሃለሁ ይሄ ብስብስ የዛሬ 11 12 ዓመት ቪዲዮአችንን ቪዲዮአችንን ያቀናበረ የጆሃር አይቀር የእኔ አይቀር የምን አይቀር አንደኛ በእኛ ሲዘለፍና ሲቃለድ የነበረ ሚኪሾ ነው። የመጀመሪያው ዩቲዩብ ላይ አውጥቶ በእኛ ሲሰራ የነበረ ኦኬ። ትግሬ መሆኑን አሁን አንተ ነው የምትነግረኝ። ችግር የለብኝም። እኔ ከትግሬ ጋር ከዘሩ አይደለም ችግር፣ እኔ ከአብይ አህመድ ጋር ችግር አለብኝ። ዛሬ ዛሬ ነው፣ ግን አስተሳሰቡ ነው ችግር። ይሄ ብስብስ ግን ከዛ አልፎ ተርፎ ቂም ይዞ እኔ ሰው ነው ብዬ በሆነ ሰዓት ላይ በተሳሳትኩት ላይፌ ላይ ገብቶ ምህራዊ ጋር ገብቶ፣ ይቺ አሮጊት እንዴት ከእሷ ጋር አንተ አንተ እኮ እንዲህ ነህ አንተ እኮ እንዲህ ነህ እቺ ሸርሙጣ ያለኝ አለ። እኔ እንዳንድ ቪዲዮ ቁጭ አድርግ ይልሃለሁ። እንደዛ መጥቶ እንደዛ ካለሽ እውነት እንደዛ እሱ ብሎ ካለሽ እውነትም እኔ በጣም ወራዳ ቆሻሻ ሰው ነኝ ማለት ነው በቃ የአ ቀን ስጠኝ ማሚ፣ ለምን ይምጣ እባ በየቀኑ እየገባ ከዚች ከአሮጊት ጋራ ማ ግራንድ ማሰር ምናምን እያሉ በሴትነት ማለት ነው የሰደበኝ። ሁለተኛ ነገር ደግሞ ከዚህ በኋላ ነገርኩ አይደለም፣ ያንን ቆሳ ስሎ አሳይቶኛል፣ ተልቷ አሳይቶኛል። አንተን ደግሞ ከአለም ከሚመኝለ አሜሪካ ሀገር ዲፖርት አርጎ አሳይቶኛል። እኔ ደግሞ ሳገኘ ደግሞ ከምድር ላይ ዲፖርት ብትደረግ ደስ ይለኛል። ደስ ያ ብቻ አይደለም። እኔ እናንተ ጋር የአስራ ሁለት ዓመት ቂም እሰይ እሰይ እሰይ ለ መልካም ዜና ነው። እኔ አላቅም ነው ለእኔ የሚባል ነገር እንደ ህዝብኛ ያሾፈ ብ ልጅ ቢኖር ሚኪ ሾ። እውነትም ይሄ ልጅ ወይ እኔ ጤነኛ አይደለሁም ወይ ይሄ ልጅ ሁለት ካራክተር አለው ልበል እንጂ። በዚህ ምድር ላይ ረጅም አመት የማውቀው ጓደኛዬ ብልሽ በቃ ጓደኛዬ ብልሽ ምንም እንትን የሚለኝ የለም። በጣም ማምኖ የማያምነኝ ልጅ ነው። እና በቀደም እስከ ከምሽቱ ዘጠኝ ሰዓት እኩል ወላሂ ሰሜራን አስፈቅጄ ክሱ ጋር ነበርኩት ውጪ ማለት ነው። በቀደም ስልሽ ከትላንት ወዲያ ማለት ነው። እናም ለማለት ፈልጌ ነው። አንድ ቀን አንድ ቀን ሰው ሲሰጥ ሰው ይችላል እንው እንዶ እስቲ አስገርመኝ ወላሂ ላዚም ከምሬ ነው። ወይ የተቀየምሽ ብሎ ማን አንቺ እንደዛ እንደዚህ አይደለም ያለው እዚህ ቤት እኮ ችግር አለ። ኦሮሞ ቤት እኮ ችግር እኮ አለ። ኦሮሞ ተጎድች አለው ተበድያ ለው ሲል አምኖቹ እንደዚህ ናቸው፣ እንደዚህ ናቸው፣ እንደዚህ ናቸው። ያቺ ብስ ብስ ፊንገር ሾ ስትሰዱ ስትሰዱ ሳወጣላቸው፣ ኢሴሜ ኢሼኔ ሞ ከሲዳ ይሄ ደግሞ ይመጣና እየነገርኩት አምን ፈለግ ውጣ፣ ውጣ፣ ውጣ፣ ውጣ፣ ውጣ።